መፍትሄ ቢሰጠው። እታች ያላችሁ ተባካችሁ፣ ነገር አታመላልሱ፣ አይጠቅማችሁ። የእናንተ እንደዛ ብትጣሉና ሰው እንደዛ ቢያደርጋችሁ መፍትሄ አልፈልጋችሁ አትፈልጉም? እታች ያላችሁ ናችሁ። ሰው ስታባሉ እድሜ ብታስታርቁ ይሻላል። በቃ ነገር ከማባባት ብታስታርቁ። እኛ በዚችኛቱ ሴትዮ አንፈርድም። ለልጇ ያልሆነች ለማንም እንድትሳደ ወደፊት ገንዘብ ያስቸቀለች ሰው ስለ ባዕዳን ታስባለች ብለን እንትላለን። የሰው ልጅን ተልተ ይሙት ካለች በኋላ እኔ የሰው ልጅ በቅ የፈለገ ልጣላ ተልተ ሙት ማለት ምን ያህል ምን ያህል እንዴት ምን አይነት ጭካሬ እንደሆነ ማየት ትችላለ። እና ከዛ በላይ እኔ ምሰው ይበቃል። ከዛ በላይ ምንም አትፈልግም። ከንደዛ አይነት ሰው እና እንደው በእግዚአብሔር ታርቁልን። እንደው እንደው በእግዚአብሔር አንቺም አስገባና ጥራትና አስገባና አነጋግ። አቤት፣ በጣም ነው፣ ጥሩ ነገር ነው ከአንደበት የወጣው። እግዚአብሔር ይመስገን። የጌታ ልጅ አሜን። እሱም እኮ ግማሽ በጌታ ነው። ጆካን ግማሽ እግሩ ገብቷል እኛ ጋ ያለ፣ ግማሽ እግሩ እኛ ጋ ነው ያለ። የብሬን ነው በጣም ነው ደስ የሚለው፣ በጣም ደስ ይላል። ዮን እኔ ግን አሁን አንተ እንዳምትለው አይደለም ሲጀመር ነገርኩ ፐርሶናሊቲን ስለማውቀው ስለምታውቀው አንተም ላይክ ልጅ ያይነት ሰውም አይደለሁም ልሆንም አልችልም። ግን እነሱ የመጡበት ርቀት ስለሚያስንቃቸው አወራራችሁ ስለ የኔ ደረጃ ላይክ አሁን ለምሳሌ የሆነ ሰው መጥቶ የሆነ ነገር ሊል ይችላል። ልትበሻሸቅ ትችላለህ። በዚህ ደረጃ ደግሞ የልጅ እናቱ ነው ስትኖር ያንተን ማንነት ሊያውቀው ሽሹብህ ታጥቀው ተመክረው እንዲበሉ እንዲበሉ ተብለው ታርጌት አድርገው ሲመጡ እኔ ሳይሆን እግዚአብሔር ይቅር ይበላቸው። በመጀመሪያ እግዚአብሔር ይቅር ይበላቸው። አዎ እግዚአብሔር ይቅር ይበላቸው። በመቀጠል ደግሞ አንድን ሰው ብዬ አሁን ለምሳሌ እየነገርኩት ነው። አንድን ሰው ብዬ እኔ ስለ ሰርጀሪ ማውራት አላቆምም፣ ምክንያቱም ስለ ሰርጀሪ ማውራው ስለ ኦል ሴሌብሬቲ ስለ ኦል ሰው ነው። ገባ ሰርጀሪ ባልክ ቁጥር ተናገርክ ትባላለን። ከነሱ ጋር ፍቅር የሆነ ሰው ከኔ ጋር ገብቶ ካወራ ከሳቀ ይሰደባል። ስለዚህም እንደዚህ አይነት መሀል መግባት አልፈልግም። እግዚአብሔር ባሉበት እግዚአብሔር ይቀር ይበላቸው ይጫወቱ። ምክንያቱም እኛ ሚዲያ በኮመንት እንግዲህ አንሞት። ብንሞት ኖሮ የዛሬ አስር ዓመት እና አስራ ሶስት ዓመት ሙተን ተቀብረን አጽሙነን ነበረ። የሚያሸንፈው እውነት ነው የሚያሸንፈው

ነው። ሰላም፣ ምንም አይነት አጀንዳ ለምንድን ነው የማይገርመኝ? ቆም ብዬ ሳስበው ከሰው ጋር መጨቃጨቅ ነበር። አሁን ነው የታየኝ፣ አልታየኝም። በዛ ሰዓት ማሸነፌን ነው ማስበው፣ በዛ ሰዓት ቢዝነሱን ነው ማስበው፣ በዛ ሰዓት ሌላ ሌላ ነው ማስበው። ገባሽ? በነገራችን ላይ የሆን ይቆያ፣ አንዴ እዚህ ውስጥ አንዳንድ ሰዎች አላችሁ። አሁን ለዚህ ነው እኮ በጎች ናችሁ ብዬ ስናገራችሁ ሙሉ የአረብ ሀገር ልጆች ሰዳዮች የምትሉኝ አንዳንድ ሰዎች አይምሯችሁ በተነገራችሁ ልክ ነው የምታምኑት። እኔ እግዚአብሔር በሚያውቀው እኔ እግዚአብሔር በሚያውቀው አንቺ ነሽ የጀመርሽው። አንቺ ነሽ ሲጀመር፣ ለመጀመር ምክንያት አያስፈልግም። እኔ በታሪክ እኔ ቃል አውጥቼ ከአንደበቴ ስለምትሏት ሰው አልተናገርኩም። ከዮኒ ጋር አወራሁ። ለሊቱ ሙሉ ስሰደብ አደርኩ። ወይ ልጅ እሺ፣ ስሰደብ አደርኩኝ። አንዳንዶቻችሁ ላልገባችሁ ልንገራችሁ፣ ስሰደብ ሪከርድ አየው። ከዛም ከሰዓት ገብቼ መልስ ሰጠው። በሰላም ተለያይቼ ነበር። የሆኔን ማናገሬ ነው እንድሰደብ ያደረገኝ። ለሊቱም ሙሉ ሲሰደብ አድሬ ነው እንደዛ የምትሉ። ታሁን አንቺ ነሽ የጀመርሽ ምናምን። አሁንም ተሰማላችሁ እንደዚህ የምትሉ ሰዎች በጎች ስለሆናችሁ ነው እንጂ እኔ ማንንም ሰው ተነስቼ አልናገርም። እውነታውን ማወቅ አለባቸው። አመሰግናለሁ። የጌታ ሰው መቅዲን አስገባት እስኪ።

መግድዬ በጣም በጣም በጣም ደስ የምትልጅ ናት። እግዚአብሔር እግዚአብሔር ኮንግራ። ዋሽተሽ ከሆነ ገደልኩሽ። አንተ የኔ ውሸት አላወራም። ሆነ የሳክሽ መሰለኛ በመል ማርያም ይኸው መጣች። አንቺ ኩሽኩሽ እየገባች ቢቢሲ

አሁን የበለቀ ሆኛ ያለው ዮኒ ታውቆኛል። አረ፣ በጣም በጣም ዮኒሻ እንዴት ናቸው? አንቺ ቢቢሲ አንተ ቺሽ ግን እንዴት አንቺ ቢቢሲ ሆናለች? ምንም እኮ ሚጥር እኮ ላንቺ እኮ መንገድ እኮ አይቻልም። ግን አይገርምሽም ዮኒ አልሰማም ነበር። አይገርምሽም በጣም ነው የገረመኝ ዮኒ አሁን ጊዜ የለውም የእኔ ፍቅር አይገርምሽም። ወሬ አዳመጠም ማለት ነው ወሬ ነው የለውም ላይ በእውነት ደግሞ እግዚአብሔር ሲያድለኝ ብዙ ነገሮች ወደ እኔ አይመጡም። ማይቀርም እንዲህ እኮ ነው የምታስበው ነገር ነው የሚመጣው። ባይ ዘ ወይም ቲክቶክ ላይ የምትከተለው ነገር ነው የሚመጣው። በእውነት አሁን እኔ መዝሙር ሲከፍቱ ሪፖስት፣ መዝሙር ሲከፍቱ ሪፖስት፣ እሱ ነው የሚመጣል። ተጠመክ በቃ አሁን ልጠመቅ ነው የደህንነት ትምህርት እየተማርኩ። ወሰንክ እውነት ወሰንክ፣ ሆን ሰላሜን አገኙ ጌታ መስል ማርያም ነው። እኔ ግን የሆንዬ ሁሌ ጥያቄ ልጠይቅ በጣም ስላገኘ ያስ ብሎኛል። ክብሩ ይስፋ የእናትና ልጁ ማለት የተውከው ጴንጤ ስለሆንክ ነው ወይስ እናትነቷን አይታመንበትም? ጴጤ ሲኮር ጥሩ። ይኸውልሽ ምን ሆነ፣ እንትኑ የሚሰጠው ቦታ ለምሳሌ እንደምን አለ ጥሩ ጥያቄ። ባል ምንድን ነው የጌታ እናት ነው። አብሶሉት መወዳት እናት ናት። ግን ለምሳሌ እንደምን አደርሽ ልበልሽ፣ ምንድን ነው የምት እግዚአብሔር ይመስገን። ቴንኪው። እንደምን ዋልሽ? እግዚአብሔር ይመስገን። እንደምን አመሸሽ? እግዚአብሔር ይመስገን። ስለዚህ አየሽ፣ መልሱ እሱ ነበረ። እኔ በራሴ ጊዜ ፈጠሬ ሁለት አድርጌ አምጠች ያረኩት ነገር ነው ክብሩ ይስፋ፣ እናትና ልጁ። ገብቶሻል? ሁለት አድርጌ ሁለቱንም እንደ አምላክ አድርጌ እና ነው ያልኩ፣ ክብሩ ይስፋ የእናትና የልጁ። እናትም ልጅም አምላክ አድርጌ ነበረ እንትን ስለ ነበረው ገባሽ። እንደ ኦርቶዶክሶች እኮ እናትን አምላክ ማርያምን። ኖ እኔ አባባሌ ነው፣ ማንም አይልም። እኔ ነኝ የምለው ገባሽ። ስለዚህ እኔ ነበር የምለው። እና ቆም ብዬ ሳስበው ያነ አባባሉ ትክክል እንዳልሆነ ተረዳሁት። ክብሩ ይስፋ እኔ ደግሞ የምተረጉመው የነበረው ክብሩ ይስፋ የእናትና ልጁ ስትል ለእሷም ክብር ይገባታል፣ ለእሱም ክብር ይገባዋል ነው። ግን እናቱ እስከሆነች ድረስ ያው ክብር ይገባታል፣ ክብር ይገባታል። ግን ለዛ ነው ገባች፣ ሁለቱ እና ብዬ ነው። እና ብዬ ስላልኩ ሁለቱንም አምላክ አድርጌ ነው። ለዛ ነው ሳስተውል በማስተዋል ሳትኖሪ እኮ እየፈለግነውን እንሌለ እንዴ፣ ማርያም ባህሪያ ነኝ የሚሉ ወንድ እናቶች አሉኝ አይደል? አዎ እናት እንጂ እናታችን እንጂ ባሪያ ልንሆን የምንችለው ለፈጣሪ ብቻ ገባሽ። እምንላለን በስህተት ተሳስቼ ነበር ስለ የነበረው እና እንኳንም ጠየቅሽ እና ሁለቱንም በአንድ ቦታ ላይ አስቀምጭ። ምክንያቱም የጌትነት ቦታ አለ፣ የእናትነት ቦታ አለ።